አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ እና የተከበራችሁ ቻናል የቤተሰቦች ሰላም እያለሁላችሁ ሁላችሁንም በያላችሁበት ያለ ሰላም ና ዘታይላችሁ ያ ዛሬ አጠረ መጠን ቸኩል ያለት ለቁርስ ለምሳ ለእራት የምትሆን ግጣጠ ሰብሳይላችሁ የምትቻለው ማለት ነው። ግራ ግብት ሲላችሁ ማለት ነው ምን ልብላ ብላችሁ ግራ ግብት ሲላችሁ በአስር ደቂቃ የምትደርስ ጨጨብሳ አብረን እንሰራለን ማለት ነው። እና ግራ አይግባችሁ እንደዚህ ጭማርቆ መብላት ይቻላል ማለት ነው። እና ቤተሰቦች ተከታተሉኝ ማለት ነው። ቪዲዮ ሲጀምሩት ላይክ እያደርጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ እያደረጋችሁ ማለት ነው። ስለምታበርታቱኝ በጣም አመሰግናለሁ። እዚህ ጋር አንድ ኮብ ዱቄታል አርግ ያለው ትንሽዬ ስኳር አርግ ይልካለሁ። ከዛ ትንሽዬ ጨው ማለት ነው ትንሽ ዘይት አደርጋለሁ ማለት ነው። ላብካሁና እንመለሳለ እንዳይረዝምባችሁ ተጠራጥር ማድረገው አስር ደቂቃ ማተወስድናል ማለት ነው። ቤተሰቦች አውቃችኋለሁ ማለት ነው። ያው እንግዲህ በእጄ ነው ያው የራሴ ስለሆነ ትላላቸው ያው እንደዚህ ነው ቀጠን እናያረኩትኝ ተከታተሉ። ደግሞ ለምንድነው በእጇ የምታወቀው እንዳትሉ ማለት ነው። እንግዲህ እንዳይደዝምባችሁም ያው ካሜራ ማኑን ዛሬ እረፍት ስለወጣ ካሜራ ማኑን ስለሌለ ያው እንደዚህ አድርጊያታለሁ ማለት ነው። ስታሳዝብ እና አጠር ጥና ያለች ናት። የምር ደቂቃ ሰዓት አይወስድባችሁም። ምን ልብላችሁ ስታስቡ እንደዚህ እየሰራችሁ ምላ ትችላላችሁ ማለት ነው። በርበሬ ካላችሁ ሁሉም ነገር ማዳን ቤት አለ ማለት ነው። በመጥበሻ በብረት ያው ምጣድ እንግዲህ እኛ የለንም ትላላችሁ እና እንደዚህ እያደረጋችሁ መብላት ትችላላችሁ። ወደች ይ ለቁርስ፣ ለምሳ፣ ለራት ለሁሉም አልሆንም አይልም። ያው ባስፈልጋችሁ ሰዓት ሰርታችሁ መብላት ትችላላችሁ ማለት ነው። ከልጭ ማለት ነው የምድር ሰዓት አይወስድም። ያው ኢትዮጵያ ላይ ስትወንዶ ለመሳቀም ይሆናል። ትምህርት ቤት ልጆች ለምሳቀም ለአልጋ መውረጃ ትላላችሁ። ምንድን ነው አልጋ ልጋ መውረጃ እንዳትሪ ደግሞ እናንተ ጥያቄ ያልቅ እና ስንታችሁ። እሺ፣ እንደዚህ ቀለል ባለ በመጥበሻ ጠበስ ሰርጋችሁ ቶሎ ጨጨብሳችሁ መሰርታችሁ መብላት ትችላላችሁ ማለት ነው። ቻታ ነው ለማለት ነው። እዚህ ጋር ሻ ላይ ነው ያደረኩት። እንጨት ላይ ነው ያደረኩት። ያኔ ውሃ እንዳይይዝ ማለት ሳህን ላይ ምናምን ካደረጋችሁት ውሃ ይዛ ትኩስ ማለት ነው። እንደዚህ ያወርጥ በተያይዘ ማለት ነው። ከዛ አሁን ቀጣይ የምናደርገው ምንድን ነው? እንቆራርጠዋለን። በፈለጋችሁት በመቀስም ቢሆን በእጃችሁ እንደፈለጋችሁት ትቆራርጥታላችሁ ማለት በሚፈልጉት ሳይዝ። እሺ ቤተሰቦች ተመልሰናል። እንደዚህ አርቅ ይቆራርጥ ማለት ነው በሚፈልጉ ሳይዝ መቆራረጥ ትችላላችሁ። ሁ እንደዚህ አድርጌ እዚህ ደርሰናል ማለት ነው። ቀጣይ ያለውን ስቴፕ እናያለን፣ አብራችሁ ቆዩ። ከዛ እዚህ ጋር መጥብሻ አድርግ ያለው እናንተ የፈልጋችሁትን ማረግ ትችላላችሁ። ሆኔ ዘይትን ያረኩት ወደ ጋር ማድረግ ትችላላችሁ። ቅቤ የፈልጋችሁትን ማረግ ትችላላችሁ ማለት ነው። እዚህ ጋ አሁን ሞቅ ማለት አለበት። ከሞቀ በኋላ ቂጣውን እንጨምራለን ማለት ነው። ካሜራው ግን እንትን አላለውም ለሚለውም እና እዚህ ደርሰናል ማለት ነው። ማርም ከፈልጋችሁ ማርም ማረፍ ትችላላችሁ። ከጨረሳችሁ በኋላ ትችላላችሁ ማለት እሺ ቤተሰብ፣ ያው እንግዲህ እዚህ ደርሰናል ማለት ነው። ካሜራው ልምድ ሆነ ካለሩን ቀይሮታል ማለት ነው። ግን በጣም ነው የሚያምረው፣ ሞክሩት ማለት ነው። በላፍ ያለኝኩም እንት ይውላል በዩ ነው እንዳትሉ እና መቼስ ሲቋንጣ ዘክሮማ። እሺ ተጋብዛችኋል፣ ውድ ቤተሰቦቼ። በሩ በመልካም ቀን ልላችሁ። ቻው ቻው